ሀድማሞ ሀድ የለግስ አላመጣነኩማን ባመጣነኩሚን ግን በጨጨነኩሚ ባጀጀነሙ ፋቆተ በደላሙ በጨቁኒ ፋቆተ ሻል ሀዮን በጨቁኒ ፋቆተ የደለግን ጋዋ አው እኛ ታልቾሪሮ አዘርነት ቢንገርና ታዘርነት ኩተሬ ቢንገርና መጣነ ነቃናኔ ሜልቹ አኘነ ሃንደርና ተኩተሬ ሙተነ ቡማርጣን ወራቤ ጄጄናኒ ቦራቤን ሰመይ ዋቡና ለስላስ አውክቡነ ብልብነ ስልጤነ ለማን እት ለስላስ አጠሩናን በገግነ ዲነት አርዴው አትትበለጥ ጨጣ ያቡ ሀገዝ አጥርኛን አቆምረ ኢንዝ ባብሌ ማላ